በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቲያኖች እንደምን አላችሁ? ሌሎችም ይህን ትምህርት የምትከታተሉ ሁሉ ሰላምታዬ ድረሳችሁ። የልዑል እግዚአብሔር አብ ጸጋ፣ የልዑል እግዚአብሔር ወልድ ቸርነት፣ የልዑል እግዚአብሔር መንፈስ ቅዱስ ኅብረት አንድነት በእኔም በባሪያው በእናንተም በሁላችሁ አድሮ ይኑር። የቅድስተ ቅዱሳን ድንግል ማርያም የአምላክናት ምልጃዋን በረከቷን ረድኤቷን በሁላችን ያሳድር፣ ፍቅሯን በልቡናችን ጣዕሟን በአንደበታችን ጸጋዋን በሰውነታችን ያሳድርልን። የሚፈታተን የሰይጣንን ኃይል ሁሉ ከእግራችን በታች ይጣል። ሰማይን ያለ ምሰሱ ምድርንም ያለካስማ ካስማ የዘረጋው ኃያሉ አምላክ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ስለ እኔና ስለ እናንተ በቀራንዮ አደባባይ ደሙን አፍሶ ተሰቅሎ ያዳነን እሱ ክብር ምስጋና ይግባው። በገዳመ ቆሮንጦስ አርባ ቀን አርባ ለሊት ጾሞ በሦስቱ አርእስተ ኃጣውዕ የዲያብሎስን ስርዓት ያፈረሰልን የኔና የእናንተ አምላክ ለስም አጠራሩ ክብር ምስጋና አይግባው። ዛሬ ረድኤተ እግዚአብሔርን አጋዥ በማድረግ በሦስቱ ወንጌላውያን የመድኃኒታችን የኢየሱስ ክርስቶስ ጾሙ ተጽፏል። በገዳመ ቆሮንጦስ የአርባ ቀንና የአርባ ሌሊቱ በሦስቱ ወንጌሎች ላይ ያሉትን ወንጌላውያኑ በተለየ መልክ የጻፉትን ትላንት ስለ መላእክት እንዳየነው ዛሬም ነገም እንዲሁ እንቀጠላለን። ዛሬ ደግሞ ኢየሱስ ከአራዊት ጋር ነበረ፣ አርባውንም ቀን ይፈተን ነበረ በሚለው በዚህ ኃይለ ቃል እንማራለን። የነቢያት፣ የሐዋርያት፣ የሊቃውንትን ጉባኤ የባረከ እግዚአብሔር የእኛንም ይባርክልን። በነቢያት በሐዋርያት ልብ የጻፈ እግዚአብሔር በእኔና በእናንተ ልብ ይጻፍልን። በሊቃውንቱ አእምሮ የቀረጸ በእኔና በእናንተም አእምሮ ይቅረጽልን። ይልቁንም ሀገራችንን በዓይነ ምረቱ ይመልከትልን። ክፉን አሰራር ሁሉ ነቅሎ ይጣልልን። በእስር በመፈናቀል ቤታቸው በመፍረስ በህመም በደዌ በጦርነት በረሃብ በድርቅ የሚሰቃዩትን ሁሉ እሱ ተመልክቶ የምረቱን ዝናብ በምድራችን ላይ ያዝንብልን። በዚህ ጊዜ በዚህ ሰዓት ሕይወታችሁን ሊበጠብጥ ኑሯችሁን ሊያመሳቅል በቀንና በሌሊት የሚፈታተን የሰይጣን ኃይል ሁሉ ለሚያስቸግራችሁ ሁሉ ኃያሉ አምላክ ኢየሱስ ክርስቶስ ከእናንተ ጋር ይሁን። የሚፈታተናችሁን የሚያረቅ ጸጋውን፣ ጤናውን፣ በረከቱን፣ ሀብቱን፣ ረድኤቱን፣ በጎነቱን ሁሉ በእናንተ ላይ እንደ ዝናብ ያውርድላችሁ። ቅድስተ ቅዱሳን ድንግል ማርያም የጎደለ ካለ ሙሉ፣ የመረረ ካለ ጣፋጭ ታድርግላችሁ። አምላካችን እግዚአብሔር የምንሰማውን ሁሉ ባርኮ ስለ አንዱ ፈንታ 36 ዓመቶ ያማረ ፍሬ እንድናፈራ ያድርገን። ከእኔ ጋር ደግሞ አብራችሁ የእግዚአብሔር ቃል ለሌላ ሰው እንዲደርስ የምታደርጉ ላይክ ሼር በማድረግ ሁል ጊዜ እግዚአብሔርን ቃል የምታደርሱ ወገኖች እግዚአብሔር አምላክ የእናንተን ልመና ሰምቶ ይፈጽምላችሁ። የምትመኙትን ሁሉ ከኃጢአት በስተቀር ያሳካላችሁ ዛሬ ከሦስቱ ወንጌላውያን ስለ ኢየሱስ ክርስቶስ ጾም በገዳመ ቆሮንጦስ የጻፉት ማቴዎስ፣ ማርቆስ፣ ሉቃስ ናቸውና ቅዱስ ማርቆስ ወንጌላዊ እንዴት ነው የጻፈው? ምን የተለየ ነገር ከማቴዎስና ከማርቆስ አለው? ምስጢር ለምትወዱ ሰዎች መቼም ደስ ብሏችሁ እንደምትሰሙ ትገምታለሁ። ሌሎቻችሁም ደስ ብሏችሁ ተማሩ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ፈተናው እንግዲህ የተጻፈው በማቴዎስ ወንጌል ምዕራፍ አራት ከቁጥር አንድ እስከ 11 ነው። በሉቃስ ወንጌልም ምዕራፍ አራት ከቁጥር አንድ እስከ 13 ነው። በማርቆስ ወንጌል ምዕራፍ አንድ ቁጥር 12 እና 13 ነው። የልዑል እግዚአብሔርን ቃል አነባለሁ። እግዚአብሔር በልባችሁ ይጻፍላችሁ። የማርቆስ ወንጌል ምዕራፍ አንድ ከቁጥር ዘጠኝ እስከ አስራ ሶስት ጥምቀቱና ጾሙ። በዚያ ወራትም ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ። ወዲያውም ከውሃ በወጣ ጊዜ ሰማያት ሲቀደዱ መንፈስም እንደ ርግብ ሲወርድበት አየና የምወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማያት መጣ። ወዲያውም መንፈስ ወደ ምድረ በዳ አወጣው። በምድረ በዳም ከሰይጣን እየተፈተነ አርባ ቀን ሰነበተ፣ ከአራዊትም ጋር ነበረ፣ መላእክቱም አገለገሉት። ስለ ቃሉ አምላካችን ይመስገን። የሰማነውን በልባችን ይጻፍ። ቅዱስ ማርቆስ እንደምታዩት ስለ ጥምቀቱም በዚህ በአጭር ሁኔታ ነው ያስቀመጠው። ስለ ፈተናውም ስለ ጾሙም በቁጥር 12 እና ቁጥር 13 ብቻ ነው የገለጸው። ማቴዎስ በ14 ቁጥሮች ሉቃስ በ13 ቁጥሮች የጻፈውን ቅዱስ ማርቆስ በሁለት ቁጥሮች ብቻ ይጽፈዋል፣ እንዲህ ብሎ ወዲያውም መንፈስ ወደ ምድረ በዳ አወጣው። በሁለተኛው ቁጥር ላይ ደግሞ በምድረ በዳም ከሰይጣን እየተፈተነ አርባ ቀን ሰነበተ፣ ከአራዊትም ጋር ነበረ፣ መላእክቱም አገለገሉት። ከዚህ የወንጌል ቃል የምናየውና በቅዱስ ማቴዎስና በቅዱስ ሉቃስ ላይ የሌለ ነገር ቅዱስ ማርቆስ የጻፈልን ልብ እንድንላቸው ሁለት ነገሮች ናቸው። አንድ ከሰይጣን እየተፈተነ አርባ ቀን ሰነበተ ነው የሚለው በማቴዎስና በሉቃስ ስታዩ አርባ ቀንና አርባ ሌሊት ከጾመ በኋላ ፈታኙም ቀርቦ ነው የሚለው አርባውንም ቀን ሙሉ ግን ያለ ፈተና አሳልፏል ማለት አይደለም ሶስቱን አርስተሃ ጣውእ መጨረሻ ላይ ያምጣቸው ዲያብሎስ አርባ ቀን አርባ ሌሊት ከጾመ በኋላ ብለው ማቴዎስና ቅዱስ ሉቃስ ሁለቱ የተባረኩ ወንጌላውያን የነገሩን ትክክል ነው ቅዱስ ማርቆስ ደግሞ አርባውንም ቀን ሲጾም እኮ ፈተና አለው መራብ እኮ አንድ ፈተና ነው መጠማት አንድ ፈተና ነው ስለዚህ እናንተም በየዕለቱ በሚኖረው ሕይወታችሁ ውስጥ ፈተና ሊገጥማችሁ ይችላል። በየቀኑ ጾማችሁ ውስጥ ፈተና ሊገጥማችሁ ይችላል። በየቀኑ ጸሎታችሁ ውስጥ ፈተና ሊገጥማችሁ ይችላል። በየዕለቱ እንቅስቃሴያችሁ፣ መንፈሳዊ ሕይወታችሁ በአጠቃላይ ፈተና ሊመጣባችሁ ይችላል። ስለዚህ ይሄንን እወቁት። አርባ ቀንና አርባ ሌሊት ከዲያብሎስ እየተፈተነ ሰነበተ ብሎ ይነግረናል። እናባ አንጦንስ፣ እናባ ጳውሊ፣ እናባ መቃርስ፣ እናባ እርሳኔዎስ፣ እናባ ስልዋኖስ በህይወት ዘመናቸው ሁሉ በገዳም ውስጥ በተለይ አባ እንጦንስን ቅዱሱ አባት አትናቴዎስ የእንጦንስ ህይወት ብሎ በጻፈው መጽሐፍ ውስጥ በየቀኑ አንዴ በእባብ፣ አንዴ በዘንዶ፣ አንዴ በአንበሳ፣ አንዴ በነብር እየመጣ በአራዊት በጊንጡ ሳይቀር እየመጣ ዲያብሎስ እንዴት ይፈትነው እንደነበረ የአባ እንጦንስን ታሪክ ጽፏል። አባ እንጦንስ በመጨረሻ ላይ የዲያብሎስን ስርዓት አፍርሶ የዲያብሎስን አገዛዝ አፍርሶ የርኩስ መንፈስን ኃይል አፍርሶ ለእኛ ሁሉ ጸሎቱ መመኪያ የሆነልን ቅዱስ አባት ነው። ሰይጣን እየመጣ በየቀኑ ያሾፍበታል። እንጦኒ ሞይ ከነ እንጦኒ ሞይከነ እነሆ አዳም ከወጣበት ገነ ትገባ ብለህ አይደለም እንዴ ወደዚ የመጣው እያለ ይቀልድበታል። አባ እንጦንስ ይመልሳል። እኔ ደካማ እናንተ እያላን እኔ ግዙፍ እንሆ እናንተ ደግሞ ረቂቃን የሆናችሁ እንዴት ይሆናል? ይላል። በትህትና በየጊዜው የሴጣንን ክፉ ሐሳብ ያፈርስበት ነበር። አባ እንጦንስ በመጨረሻ መላእክት ነፍሱን ይዘዋት ወደ ገነት በሚሄዱበት ሰዓት እንጦኒም ወይ ከነ እንጦኒም ወይ ከነ አንተን ጦን ሳሸነፍከን አንተን ጦን ሳሸነፍከን እያሉ አጋንን ሲንጫጩ፣ እወም ወይ ክክሙ በኀይለ እግዚአብሔር በኀይለ እግዚአብሔር አሸነፍኳች ሲላቸው፣ እንደ ጢስ ተነው እንደ ጉም ተነው እንደ ጠፍተውለታል ይላል። ክብርና ምስጋና ለእግዚአብሔር የድረሰው የአባ እንጦንስ የዘላለም ጸሎት እንደ ዝናብ በእናንተ ላይ ይውረድ። እንግዲህ ቅዱስ ማርቆስ የሚነግረን ይሄንን ነው። ከሰይጣን እየተፈተነ አርባ ቀን ሰነበተ ይላል። በቅዱስ ማቴዎስና በቅዱስ ማርቆስ ላይ ደግሞ ምንድን ነው ያለን? ከጾመ በኋላ ፈታኝ ወደ ሰው ቀረበ። ሶስቱን አርስታ አጣው። ከፈተና በኋላ ድል መታልን እንጂ አርባውንም ቀን ፈተና ነው በጾም ውስጥ ፈተና ነው። መጨረሻ ግን ሶስቱን የኃጢአት ርዕሶች ይዞ መጣ። በእሱም ድል ተመታ። የሁላችን አምላክ እግዚአብሔር ክብር ምስጋና ይግባው። ሁለተኛው ቅዱስ ማርቆስ የሚነግረን በማቴዎስና በሉቃስ ላይ የማታገኙት ደግሞ ምንድን ነው ከአራዊት ጋር ነበረ የሚል ቃል አስቀምጧል። መላእክቱም አገለገሉት ይላል። እንግዲህ ይህንንም በሁለቱ ወንጌላውያን በቅዱስ ማቴዎስ እና በቅዱስ ሉቃስ ላይ አታገኙም። ከአራዊት ጋር ነበረ ብሎ የጻፍልን ቅዱስ ማርቆስ ነው። እንግዲህ በምድረ በዳ ነው መጀመሪያ ገዳመ ቆሮንጦስ እልም የሚያለ በረሃ ነው። አንድ ዛፍ እንኳን የለውም፣ ግን አራዊት ነበሩበት። በተለይ አሁን ባለው ሁኔታ ዛፍም የለው የዛሬ 2000 ዓመት ነው ጌታችን የተፈተነበት። የዛሬ 2000 ዓመት ደግሞ አናውቅም። ዛፈም ሊኖር ይችላል፣ ጫካ ሊሆን ይችላል። ግን ምድረበዳ ተብሏል፣ ገዳም ተብሏል። ገዳም ማለት ምድረበዳ ማለት ገና ስንጀምር ተመልክተነዋል። ታዲያ ቅዱስ ማርቆስ ወንጌላዊ በረከቱ ይደርባችሁ ይደርብንና ወአውፅኦ መንፈስ ሶቤሃ ገዳም በዚያ ጊዜ መንፈስ ወደ ምድረ በዳ አወጣው። ወነበረ ሀቅለ አርባ መዓልተ ወአርባ ሌሊተ፣ በምድረ በዳም አርባ ሌሊትና አርባ መዓል ተቀመጠ። ወያሜክሮ ሰይጣን፣ ሰይጣን ይፈታተነው ነበር። ወነበረ ምስለ አራዊት፣ ከአራዊት ጋር ይኖር ነበር አለ። ርቀቱን የቦታውን ምድረ በዳነት የበለጠ ሲገልጸው ቅዱስ ማርቆስ ወነበረ ምስ አራዊት አለ። ከአራዊት ጋር ነበረ። ወይትለአክወ መላእክት፣ መላእክትም ያገለግሉት ነበር ይላል። ይህም በትላንትናው ትምህርት መላእክት መቼ እንደመጡ አይተናል። ምክንያቱም መላእክት በዛን ጊዜ ቢኖሩ ሰይጣን ሲፈትን መላእክትን ይዞ ተዋጋይ ሊል ነው። ኢየሱስ ክርስቶስ ግን አምላክ ነው። የመላእክት እርዳታ አያስፈልገውም። መላእክቱም የመጡት አገለገሉት ሲል ምስጋና ማገልገል። ዛሬ ቅዳሴ አገልግሎት አለብኝ እንላለን እኛ ካህናት ወይም ደግሞ ዲያቆናት አገልግሎት አለብኝ ዛሬ አገልግሎት አለብኝ። ምን ማለት ነው? መቀደስ፣ መሰለስ፣ ማመስገን፣ መጸለይ እነዚህ ናቸው እንጂ እግዚአብሔርን ልንረዳው አይደለም። መላእክቱም ቀርበው ለከ ሀይ ለከ ጽን እያሉ ሲያመሰግኑት፣ ሲንበረከኩለት ሊያገለግሉት ማለት ሊያመሰግኑት ሊያመልኩት መጡ ማለት ነው ኢየሱስ ክርስቶስ እግዚአብሔር ነው ኢየሱስ ክርስቶስ ፈጣሪ ነው። የመላእክት እርዳታ አያስፈልገውም። መላእክት ናቸው የእሱ እርዳታ የሚያስፈልጋቸው። ስለዚህ ቅዱስ ማርቆስ ወንጌላዊ የሚነግረን አንደኛ፣ በምድረ በዳ አርባ ቀንና አርባ ሌሊት በሚጾምበት ሰዓት ከአራዊት ጋር ነበረ፤ ሁለት፣ አርባውንም ቀን ይፈተን ነበረ፤ ከዛም መላእክት ያገለግሉት ነበር ብሎ ይጽፋል። የተከበራችሁ ክርስቲያኖች የተወደዳችሁ ኦርቶዶክሳውያን፣ እናንተ የኢየሱስ ክርስቶስ ልጆች፣ እናንተ የድንግል ማርያም የአስራት ልጆች፣ እንግዲህ ስሙ፣ በየጊዜው የሰይጣን ፈተና ቢመጣ አያሸንፋችሁም። በየጊዜው የሰይጣን ፈተና ቢደርስባችሁ ድል አያደርጋችሁም። ኢየሱስ ክርስቶስ ድል አድርጎላችኋል። ስለዚህ በዛ በኢየሱስ ክርስቶስ መውጊያ ሶስቱን አርስታጣው በወጋበት በትዕግስት በትህትና፣ በጸሊአንዋይ ይሄን ዓለም በመናቅ በዚህ መንፈስ የምትጓዙትን ክርስቲያኖች በጠቅላላ ምንም በየቀኑ ሰይጣን ፈተና ቢያመጣም ያ ፈተና አይደርስባችሁም። ቅዱስ ጴጥሮስ እንደነገረን ዙሪያችሁን ያገሳል ነው ያለው እንጂ ቤታችሁ አይገባም፣ እናንተ ጋር አይደርስም። እሱንም ደግሞ በኃያሉ አምላክ በኢየሱስ ክርስቶስ ድል ትመቱት ዘንድ ይህ የክርስቶስ ወንጌል ትልቁ ትምህርታችን ነው። መላእክት ከእናንተ ጋር ይሁኑ በፈተና ሰዓት እግዚአብሔር መላእክቱን ይላክላችሁ። ከሚያስጨንቅ ነገር ሁሉ እግዚአብሔር በክንዱ ጋሻ ሆኖ ያድናችሁ። የድንግል ማርያም ምልጃ አይለያችሁ። በቀራንዮ አደባባይ ደሙን አፍሶ ሥጋውን ቆርሶ ያዳንን ኢየሱስ ክርስቶስ ለዘለዓለም የተመሰገነ ይሁን። ልዑል እግዚአብሔር ይባርካችሁ ፊቱንም ያብራላችሁ እንደ ሁሌው ጥያቄ አለኝ ማርቆስ ከማቴዎስና ከሉቃስ በተለየ አርባውን ቀን ሁሉ ሲፈተን እንደነበረ ከአራዊት ጋር እንደነበረ አብይ ያየናቸውን ሁለት ትልልቅ ነጥቦች ታውቋቸው ነበረ በፊት ካወቃችሁ አውቃለሁ በሉኝ ካላወቃችሁት ግን አላውቀውም ነበር በሉኝ። ዛሬ ግን አውቃችኋል። የእውቀት ባለቤት እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑልኝ። ክፉ አይንካችሁ። ከነ ቤተሰባችሁ በረከቱን ያደላችሁ። ለኢትዮጵያ ሰላም፣ ለዓለም ሰላም። አሜን